እንደምናላችሁ ውድ ቤተሰቦቻችን እንኳን ደህና መጣችሁ። ዛሬም በሳምንታችን በብሌን ሐበሻ ተገኝተናል። አዲስ አበባ በሚገኘው ሱቋ 22 ማለት ነው ፀዲ ፕላዛ አንደኛ ፎቅ ላይ ትገኛለች። ስልክ እዚሁ አስቀምጠናል፣ እየደወላችሁ በአካል መምጣት የምትፈልጉ ኑ። በመላው ዓለም ያላችሁ ደግሞ መርጣችሁ ላኩልን። ጥንቅቅ አድርገን ሰርተን በመላው ዓለም እንልክላችኋለን ትላለች ብሌን ሐበሻ። እንደምናለሽ እግዚአብሔር ይመስገን። አሁን ያልኳቸው ልክ ነኝ፣ እውነት ነው፣ ሰርተን እንልክላችኋለን። በምን ተዘጋጅተሻል ዛሬ? እስቲ መካከለኛ ጥለቶች አሳያቸዋለሁ ለደንበኞቻችን እንደተለመደው አሁን ከያዝኩት ልብስ ጀምራለሁ። እንደምታዩት ይሄ ልብስ ሁሌ የሚወደድ ልብስ ነው ቀጭን ደረጃ አለው ይሄ ልብስ በነገራችን ላይ በዙሪያ የሚሰራል በወራጅ ይሰራል ይሄ አሁን በወራጅ የተዘዘ የሰው ትዕዛዝ ነው ማሳያችሁ በነኑ ጽድት ብሎ የተሸመነ ሽመና ነው። ጥለቱ ምንም አይነት ወርቀ ዘብ የለውም። በሳባ ብቻ ያለቀ ነው። ወርቀ ዘብ የለውም። እንደምታዩት ጥለት አገባቡ ያምራል። ይሄ ልብስ አልቆለት በወራጅ 16 ሺህ ብር ነው የሚጠለፈው። ነጠላው ይሄን ይመስላል። ትልቅ ነው። በጣም ትልቅ ነው። ቴድዬ እንደሚታዩ ተሰፍቶ ተቋስቶ በደንብ የምትለብሱት ልብስ ነው። ታዞ ሲሰራ ነጠለው ትልቅ ነው የሚሆነው፣ ሸማኔ ላይ እንደዚሁ የምንገዛው ግን ብዙ ጊዜ ነጠለው ትንሽ ነው። ነጠለውን እየቀየረ ነው በልዩ ትዕዛዝ ማለት ነው። ልብሱን ከወደዱ ነጠለውን እናሰራለን። ጽድት ብሎ የተሸመነ ሽመና ነው። ይህን ልብስ እዩት። እንደዚህ አይነት ቢጫ ከለር ለምትፈልጉቶቻችን ይሆናል። የልብስ በነገራችን ላይ በወራጅ ነው የሚሰራው። በጣም የሚያምር ጥለት አገባብ ነው ያለው። ክፍት ነው። አንዱ አሳያቸዋለሁ። ይሄ ነው ወራጁ የሚሰራበት። ይቺ ናት አንድ ናት። ነጻ ናት። ደረጃ የላትም። ሌላው ይሄ ሶስቱ አርብ ከኋላ ይዞራል ተገጣጥሞ፣ በጣም የሚያምር ልብስ ነው። ሶስቱ ደረጃው ከኋላችን ሲዞር የሚያምር ውበት ያለው ልብስ ነው። ይሄ ልብስ አልቆለት አስራ አምስት ሺህ ብር ነው። የሚያምር ልብስ ነው። መነኑን ጽድት ብሎ የተሸመነ ሽመና ነው። ነጥለው ይሄን ይመስላል። ትልቅ ነው። ይሄ ትልልቅ ነጠላ ነው። በጣም ትልልቅ ናቸው። የተሰብሰቡ ቋጭቶ በደንብ ትልብሳላችሁ። አሪፍ ልብስ ነው። እንደዚህ ደግሞ አልቆለት ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው። አሪፍ ነው። ችን ልብስ እያት። መካከለኛ ጥለት ለምትፈልጉቶቻችን ይሆናል። ጥለት አገባቡ በጣም የሚያምር ልብስ ነው። ጎመኔ ከለርና ወርቅ ዘቦሸን የሚያደርግ ነገር ነው። መታ ብሎ የተሰራ ልብስ ነው። ችልስ አልቆላት አስራ አንድ ሺ ብር ናት። ቆንጆ ልብስ ናት። የነጠለ ሳይዝ ይሄን ይመስላል። ተሰፍቶ ተቋጭቶ በደንብ ትለብሱታላችሁ። እንደዚህ ቀለል ያለ ጥለት ለምትፈልጉቶቻችን ይሆናል። አሪፍ ልብስ ናት። እንደዚህ ደግሞ አልቆላት ትከሻ ላይ ጠል ሲደረግ፣ ልቅም ላይ የተሰራች ልብስ ናት። አሪፍ ናት። ይህን ልብስ እዩት፣ ሶስት ደረጃ ልብስ ነው እንደምታዩት። ከፈለጋችሁ አንዱን ደረጃ መቀነስ ይቻላል። አለበለዚያ ደግሞ እንዳለ እንደዚሁ መሰራት የሚችል ልብስ ነው። መነኑ ሁለት አይን መነን ነው። ጽድት ብሎ የተሰራ ሽመና ነው። ች ልብስ አልቆላት አስራ ሁለት ሺህ ብር ናት። ነጠላ አጋጣሚ አልመጣም ከሸማኔ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ ቶቻችን የሆነ የሚያምር ጥለት አገባብ ነው። የቀይ ቡኒ ነው የተሰራው። የተለያዩ ወርቀ ዘቦች አሉት። ይሄ ራሱ ውበት እንዲሰጠው አድርጎታል። ልብሱ የምታዩት እዚህ ልደረጃው ላይ ያለው ቆንጆ ልብስ ናት። ቀጣይ ልብስ እያት። ሁለቱ ተመሳሳይ አይነት ልብስ ነው። ዲዛይኑ፣ አሰራሩ ጥለት አገባብን ይለያያል። እዚህ ላይ ያለው ነገር ይለያያሉ። ልቅም ብሎ የተሰራ ነው። ተወሰነ ነገሮች የሚለያዩ ነገር አላቸው። ደመቅ በማለትና እዚህ ላይ ያለው እዚያ ላይ ያለው ዲዛይን ሰፊ ነው። እዚ ላይ ያለው ደግሞ ልዩነት አለው። በጣም የሚያምር ልብስ ነው። መነኑ ሁለት አይነ መነን ነው። ጽድት ብሎ የተሰራ ነው። ች ልብስ አልቆላት አስራ ሁለት ሺ ብር ናት። የነጠለውን ሳይዝ አሳያቸዋለሁ። ይህን ይመስላል። ተሰብስ ተቋሽቶ በደንብ ትለብሱታላችሁ። እንደዚህ አይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። እንደዚህ አልቆለት ደግሞ ትከሻ ላይ ጣለ ሲደረግ የሚያምር ልብስ ነው። ልቅም ብላ የተሰራች ልብስ ናት። አሪፍ ልብስ ናት። ች ልብስ እዩዋት። ልቅም ብላ የተሰራች ዲዛይን ናት። ቢጫ ናት። ከቢጫው ጋር ወርቀ ዘቦ ያለው አብሮ ተቀላቅሎ የተሰራ ነው። መነኑ ሁለት አይን መነን ነው። ጽድት ያለች ናት። እንደዚህ አይነት ጥለት ለምትፈልጉቶቻችን ይሆናል። እንደዚህ መካከለኛ ጥለት ለምትፈልጉ ጥበቧ በጣም የምታምር ናት። ይች ልብስ አልቆላት አትሮሽብር ናት። የነጠለው ሳይዝ እንደ ጥበቡ ነው፣ ስፋቱ ነጠለውና ጥበቡ አንድ አይነት ሳይዝ ነው ያላቸው። ይሄ ነጠለው ነው። በደንብ ተሰፍቶ ተቋጭቶ የሚለበስ ልብስ ነው። እንደዚህ ደግሞ አልቆለት ሲለበስ በጣም ያምራል። ጥቅም ላይ የተሰራች ዲዛይን ናት። በነገራችን ላይ ከበድ ያለች ዲዛይን ናት። ትንሽን ብትሆን በጣም የተሰራች ናት። ፈርጥ ዲዛይን አይነት ናት። ቆንጆ ልብስ ናት። ይህችን ቀጣያ ልብስ እያት። መካከለኛ ጥለት ናት። ይህችን ልብስ እንደምታዩት እንደዚህ አይነት ቀለል ያለ ልብስ ለምትፈልጉቶቻችን ይሆናል። ይህች ልብስ አልቆላት አስር ሺ ብር ናት። መነኑ ሁለት አይነት መነን ነው። እንደተለመደው ፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ከፈልጋችሁ በወራጅ ከፈልጋችሁ ደግሞ ፈልጋችሁ ዲዛይን ይሰራል። እንዲህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። የነጠላው ሳይዝ እንደዚህ ነው፣ እንደ ጥበቡ ይሄን ይመስላል። ትልቅ ነው። ነጠላውና ጥበቡ ተመሳሳይ ሳይዝ ጥበብ ነው ያለው። እሺ አሪፍ ልብስ ናት። ቀጣይ ልብስ እዩት። እንደምታዩት ቢጫና አረንጓዴ ጎመኔ ከለር ተቀላቀለበት ነው። እሺ ወርቀዘቦም አለው እንደምታዩት። ማለ ያለው ዲዛይን የሚያምር ዲዛይን አለው ሁለት ደረጃ ልብስ ነው። ከፈለጋችሁ አንዷን ደረጃ መቀነስ ይቻላል። መነኑ ሁለት አይነ መነን ነው። ጽድት ብሎ የተሸመነ ልብስ ነው። ይሄ ልብስ አልቆለት አስራ ሶስት ሺህ ብር ነው። ከፈለጋችሁ አንዷን ደረጃ መቀነስ ይቻላል። የነጠላው ሳይዝ ይህን ይመስላል። ትልቅ ነው። በጣም የሚያምር ልብስ ነው። ልቅም ብሎ የተሰራ ዲዛይን ነው። እንደዚህ አልቆለት ደግሞ ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው። ቆንጆ ነው። ቀጣዩን ልብስ ያት ሶስት ደረጃ ናት። ከፈለጋችሁ አንዳንድ ደረጃ መቀነስ ይቻላል። የምታምር ልብስ ናት። ሁለት አይን መነን ነው። መነኑ ፈልጋችሁ ዲዛይን ይሰራላችኋል፣ እናንተ መረጣችሁት። የነጠላው ሳይዝ ይሄን ይመስላል። ተሰፍቶ ተቋጭቶ በደንብ የምትለብሱት ልብስ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። በነገራችን ላይ ሳባ ነው ግን ሸን ያደርጋል። ትንንሽ ወርቀ ዘቦች አሉት፣ ቀረብ ብላችሁ ትታዩት። የሚያምር ልብስ ነው። የልብስ አልቆለት አስራ ሁለት ሺ ብር ነው። በጣም ያምራል። እንደዚህ ነጠላው ደግሞ ጣል ሲደረግ ውበት ያለው ልብስ ነው። ቆንጆ ነው። ቀጣያ ልብስ እያት ተመሳሳይ ጥለት ልብስ ቢሆንም ዲዛይኑ የተለያየ ነው ዲዛይን አገባቡ ይለያያል። ጥለቱ ግን ተመሳሳይ ነው ዲዛይን አገባቡ ግን ከመሃል ላይ ያለውን ይለያያል ከቀድም ካሳያችሁ ልብስ ጋር ደረጃ ሶስት ደረጃ ናት ከፈለጋችሁ አንዷን ደረጃ መቀነስ ይቻላል መነን ሁለት አይን መነን ነው ጽድት ብሎ የተሸመነ ሽመና ነው ይህ በፈልጋችሁ ዲዛይን መሰራት የሚችል ልብስ ነው ከፈልጋችሁ በተላላፊ ፈልጉ አራት ማዕዘን ይሰራል ከፈልጋችሁ መሀል ባለው ዲዛይን ይጠለፋል አሉዛ ግን በዚህ መጠለፍ የሚችል ልብስ ነው። በትንሹ ቢጠለፍ ያምራል የበለጠ እንደዚህ አይነት ልብስ የነጠላው ሳይዝ ይህን ይመስላል። ተሰፍቶ ተቋሽቶ በደንብ የምትለብሱት ልብስ ነው። እንደዚህ ደግሞ አልቆለት ነጠላው ጣል ሲደረግ በጣም ያምራል። ከነጠላው የወሰዱት ዲዛይን መሀል ላይ ያለችው ዲዛይን ነው። ነጠላው ጋር የወሰዱት በጣም የሚያምር ልብስ ነው። ቆንጆ ነው። ችን ልብስ እያት በጣም የምታምር ልብስ ናት። ጥለት አገባቧ ቆንጆ ናት። ሶስት ደረጃ ናት። ለምታያት የምታምር ፍለወር አላት መሀሏ ዲዛይኗ በአረንጓዴና በኦሬንጅ ተቀላቅሎ የተሰራች ልብስ ናት። እች ልብስ በጣም የምትወደድ ልብስ ናት። መነኑ ጽድት ብሎ የተሸመነ ሽመና ነው። እች ልብስ አልቆላት አስር ሽብር ናት። በዚህኛው በፍሬሙ መጠለፍ ይችላል። ብዙ ጊዜ እች ልብስ የምትጠለፈው በፍሬሙ ምትጠለፈ፣ ዚህ በላይኛው ሞር ያምራል። አሪፍ ልብስ ነው። ቀለል ይላል ማለት ነው። ቆንጆ ልብስ ናት። ነጠላውን ሳይዝ አሳያቸዋለሁ። ይሄን ይመስላል ተሰፍቶ ተቋሽቶ በደንብ ትለብሱታላችሁ። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። ቆንጆ ልብስ ናት። ቀጣዩን ልብስ እያት። ች ልብስ እንደምታዩት የተለያየ ጥለት አገባብ የተሰራች ልብስ ናት። ቆንጆ ናት። ጥለት አገባቧ በጣም ያምራል። መነኑ ሁለት አይን መነን ነው። ጽድት ብሎ የተሸመነ ሽመና ነው። እናንተ ምፈልጋችሁ ዲዛይን ይሰራላችኋል። ች ልብስ አልቆላት አስር ሺ ብር ናት። ቆንጆ ናት። የነጠላውን ሳይዝ አሳያችኋለሁ። ነጠላው ይሄን ይመስላል። ተሰፍቶ ተቋስቶ በደንብ የምትለብሱት ነጠላ ነው። በደንብ ትላበሱታላችሁ። እንደዚህ አልቆለት ደግሞ ትከሻ ሌጣል ሲደረግ የሚያምር ልብስ ነው። እንደዚህ አይነት ግሪን ልብስ ለምትፈልጉ ወርቀ ዘብና አረንጓዴ የተቀላቀለበት ነው። ጥለቱ በጣም የሚያምር ነው። እንደዚህ ተከትሎ የሚመጡት ዲዛይኖች ደግሞ ለልብሱ ውበት ሰጥተውታል። መሀል ላይ ያሉት ማለት ነው። እዚህ ላይ ቆንጆ ልብስ ናት። ቀጣይ ልብስ እዩት። ጥቁርና የተለያየ ጥለት የገባበት ነው። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። በጣም የምታምር ልብስ ናት። አሪፍ ናት። እንደምታዩት መታ ብሎ የተሰራ ነው። መነኑ ጽድት ያለ ልብስ ነው። አሁን ቺ በወራጅ ብትሰራ ትንሽ መካከለኛ ጥለት ስለሆነች አሁን ቀጭን ሆና ወራጅ ብትሰራባት የምታምር ልብስ ናት። ች ልብስ ቀለል ያለሽ ፕሮግራም ላላቸው ወቶቻችን ይሆናል። የነጠላውን ሳይዝ አሳያቸዋለሁ። ነጠላው ይሄን ይመስላል። እንደ ጥበቡ ነው ነጠላው የተሰራው። ሳይዙ እንደዚህ አልቆለት ደግሞ ትከሻ ላይ ጣል ሲደረግ የሚያምር ልብስ ነው። ልብስ አልቆላት 11 ሺህ ብር ናት። ቆንጆ ልብስ ናት። ቀጣይ ልብስ እዩት። ይሄ ልብስ እንደምታዩት ፒንክ ነው የሚባለው። ፒንክና ወርቀዛ ተቀላቅሎ የተሰራ ልብስ ነው። የሚያምር ዲዛይን ነው። ቀረብ ብሏችሁ ብታዩት የሚያምር ልብስ ነው። በቪዲዮ ላይ ይውጣ አላውቅም እንጂ ዲዛይን አለ፣ ስራሱ ተከትሎ ውስጡ ላይ ዲዛይን አለው። የሚያምር ልብስ ነው። ቆንጆ ነው። አሁን ይሄ በወራጅ ቢሰራ ልብዛ፣ ግን እንዳለ ቢሰራ በአራት ማዕዘን በክብ ቢሰራ የሚያምር ልብስ ነው። መነን፣ ሁለት አይን መነን ነው። ጽድት ስድት ሸመና ሽመና ነው። ነጠላው ይሄን ይመስላል። በጣም የሚያምር ነው። ቆንጆ ነው። ይሄ ልብስ አልቆለት አስራ አራት ሺህ ብር ነው። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። እንደዚህ አልቆለት ደግሞ ትክሻ ላይ ጣል ሲደረግ አሪፍ ነው። ቆንጆ ነው። ቀጣይ ልብስ ዩት። እንደምታዩት ቆንጆ ልብስ ነው። መነኑ ጽድት ብሎ የተሸመና ሽመና ነው። ጥለቱ በቀይና በአረንጓዴ የተሰራ ነው። ነጭ ማለው አብሮ የተሰራ ጥለት አገባቡ በጣም ያምራል። እንደዚህ መካከለኛ ጥለት ለምትፈልጉቶቻችን ይሆናል። እዚህ ላይ ያሉት ፍሬሞች መዝጊያው በጣም የሚያምር ውበት ያለው ልብስ አድርጎታል። እዚህ ላይና እዚህ ላይ እንደምታዩት ቆንጆ ነው። መነን ሁለት አይነ መነን ነው። ጽድት ብሎ የተሸመና ሽመና ነው። የነጠለው ሳይዝ ይሄን ይመስላል። ትልቅ ነው። ይሄ ልብስ አልቆለት አስራ ሁለት ሺ ብር ነው። እንደዚህ ደግሞ አልቆለት ትከሻ ላይ ጣል ሲደረግ በጣም ያምራል፣ አሪፍ ነው። ቀጣይ ልብስ እዩት። ሶስት ደረጃ ልብስ ነው ከፈልጋችሁ አንዱ አንድ ደረጃ መቀነስ ይቻላል። ከታች ያለችውን አልብዛ ግን እንደዚህ እንዳለ ቢሰራ አሪፍ ልብስ ነው። እዚህ ጋር ፈርጥ ነገሮች አሉት የሚያምሩ የሚያምሩ ፈርጥ ዲዛይን አለው። እዚህ የተተከሉ ፈርጦች ነው የሚመስለው። መነኑ ጥድት ተብሎ የተሸመነ ሽመና ነው። ሁለት አይን ነው። ፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ይሄ ልብስ አልቆለት አስራሁለት ሺ ብር ነው። በጣም ያምራል። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። የነጥለው ሳይዝ ይሄን ይመስላል። ነጠላው እራሱ ትልቅ ነው እንደምታዩት፣ ጥለት አገባቡ የሚያምር ጥለት አገባብ ነው ያለው። ከነጠላው ላይ ያለው ሁለት ደረጃ ጥለት ነው ያለው። በጣም ያምራል። ቆንጆ ልብስ ነው። ቀጣይ ልብስ እዩት። ይሄ ልብስ እንደምታዩት፣ ደረጃ ልብሶች ናቸው። ይሄ ምንም ደረጃው ባይቆረጥ ነው የሚያምረው። እነዚህ አሁን ሲገጣጠሙ ያሉት ደረጃዎች የሚያምር ውበት ያለው ልብስ ይሆናል። ጥድት ሁሎ የተሸመነ ሽመና ነው። ዲዛይኑ ቆንጆ ነው። መነኑ ሁለት አይ መነን ነው። ቆንጆ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። ይሄ ልብስ አልቆለት አስራ አራት ሺህ ብር ነው። የነጠላ ሳይዝ ይሄን ይመስላል። ተሰፍቶ ተቋሽቶ በደንብ ትለብሱት ነጠላ ነው። አሪፍ ነው። ቅጣይ ልብስ እዩት። ይሄ ልብስ ሶስት ደረጃ ልብስ ነው። በቢጫና በጥቁር የተቀላቀለበት ጥለት የተሰራ ነው። የሚያምር ሸን የሚያደርግ ነገር አለው ከጥለቱ ጋር መነን። ሁለት አይነ መነን ነው። ጽድት ብሎ የተሸመና ሽመና ነው። ይህ ልብስ በፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። አልቆለት ይሄ ልብስ 13 ሺ ብር ነው። የነጠላ ሳይዝ ይሄን ይመስላል። ተሰፍቶ ተቋሽቶ በደንብ ትለብሱታላችሁ ነጥሎ ዲዛይን የወሰዱት እዚህ መሀል ላይ ያለውን ዲዛይን ነው። በጣም ያምራል። እንደዚህ ያልቆለት ደግሞ ጣል ሲደረግ ውበት ያለው ልብስ ነው። ቆንጆ ነው። ቀጣይ ልብስ እዩት። ይሄ ልብስ ቆንጆ ልብስ ነው። በወራጅ ነው የሚሰራ። በወራጅ ብሎ የተዘጋጀው ይች ናት። ቀጭ ነዋ ማለት ነው። ይች ክፍት ናት እንደምታዩት። እዚህ ጋር ወራጁ ሲጠለፍባት የሚያምር ልብስ ነው። ከኋላ ያለው ይሄ ሶስቱ ደረጃ ሲዞር በጣም የሚያምር ልብስ ነው። ይች ልብስ አልቆላት በወራጅ አስራ ሁለት ሺ ብር ናት። ቆንጆ ልብስ ናት። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። ነጠለው አጋጣሚ አልመጣም። ሸማኔ ነው ችንቀጣ ያለ ልብስ እያት። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። ሁለት ደረጃ ነው። ቆንጆ ነው። መታ ብሎ የተሰራ ልብስ ነው። መነኑ በወርቀ ዘቦና በቀይ የተሰራ ልብስ ነው። ይሄ ልብስ እንደምታየት መነኑ ጽድት ወደ የተሸመነ ሽመና ነው። ነጠላው ይሄን ይመስላል። ትልቅ ነው። ተሰፍቶ ተቋስቶ በደንብ ትለብሳላችሁ። ይህ ልብስ አልቆለት አስራ አንድ ሺህ ብር ነው። ቆንጆ ልብስ ነው። የለበስሽው በጣም ነው የሚያምረው። በጣም ቆንጆ መግቢያ ላይ ያልኩሽ ነበረ፣ ከካሜራ በፊት ቴዲ። ቆንጆ ልብስ ነው። እስኪ እሱን አሳየን ደግሞ በመሀል። እንደምታዩት ቆንጆ ልብስ ነው። ይሄ ልብስ በተለምዶ ቻይና ይባል እንጂ በሀገራችን ሸማኔ የሚሰራ ልብስ ነው። ለስላሳ ነው። ከመነን ትንሽ ጥንካሬ አለው ነው እንጂ ለስላሳ ነው። በእጅ ሲነካ ቆንጆ ልብስ ነው። እንደምታዩት ይሄ ልብስ እርሳስ ከለር፣ በእርሳስ ከለር የተሰራ ነው። ወደ እርሳስ ከለር ይወስደዋል። ቆንጆ ነው። በኦራጅ ነው የተሰራ። እጁ ደግሞ እንደዚህ ነው የተሰራው። ሰፊ ነው፣ ነፃነት አለው። ለሙቀት በጣም የሚያምር ልብስ ነው። ወገብ ላስቲክ ነው። ከኋላ በኩል ደግሞ እንደዚህ ነው የተሰራው። ደረጃ አለው እንደምታዩት፣ ጽድት ሁሉ የተሸመነ ሽመና ነው። ይህ ልብስ አልቆለት 16 ሺ ብር ነው። ስንሰራ እንደዚህ እንሰራለን። ቻይና ልብስ ቢሆንም ገበር አለው፣ ጽድት ሁሉ የተሰራ ልብስ ነው። በጣም አሪፍ ልብስ ነው። ቆንጆ ነው። ፕላስቲኩ ፍሪ ሳይዝ ነው፣ ለሁሉም ሰው የሚሆን የሚችል ልብስ ነው። ይህ ልብስ በነገራችን ላይ በተለያየ ከለር አለው። በቀይ አለው፣ በአረንጓዴ አለው፣ በብትንም አለው። ያሳያችኋሉ። በተለያየ ከለሮች አሉት ብያቸዋለው። ይኸውን ጠቆር ባለ ከለር ነው። በዚህ ከለር መሰራት ይችላል። ከፈለጋችሁ ዲዛይን በዚህ አሸምኝልኝ ብትሉ መሰራት የሚችል ልብስ ነው። በኦሬንጅ ከለር አለው፣ በቀይ አለው፣ በአረንጓዴ አለው። በተለያየ ከለር መሰራት የሚችል ልብስ ነው። አሁን አራቱ አርብ ከኋላ በኩል ሲዞር የሚያምር ውበት ያለው ልብስ ነው። ቆንጆ ነው። ቀጣዩ ልብስ ደግሞ ይሄ የቻይና ልብስ ነው። ይህ ልብስ በንክር ይሰራል። በእንደዚህ አይነት ንክር ግን በቻይናው ቢሆን የበለጠ አይለቅም። ይሄ ጥለት ስለሆነ የመኪናውን ጥለት ነው የሚሰሩት። ከመነን ጋር እያረጉ እንዲለሰልስ መነን ያደረጉበታል። አንድ ቻይና ክር ቢወረውሩ አንድ አንድ ደግሞ የመን ክር ይወረውራሉ። ሸማኖች እንዲለሰልስ ያደርገዋል። ልብሱን ስላሳ ነው እንደዚህ በጃችሁት ነ ለስላሳ ልብስ ነው። ከንክር ልብስ ይሄ ይሻላል። ይለቃል፣ አይለቅ የሚል ነገር አይኖረውም። ይሄ አይለቅም፣ ወደ ምንም አይሄድም። ልብስ አልቆለት ተጠልፎ አስራ ሁለት ሺ ብር ነው የሚሰራው። ቆንጆ ልብስ ነው። ብሌና በሻል እንግዲህ አብራችሁን የነበራችሁ ሰዎች ታውቋታላችሁ። ከትንሽ ጀምራ እያደገች እያደገች እያደገች እያሻሻለች ከኛ ጋር የዘለቀች ደንበኛች ናት። በየትኛውም ዓለም ላይ ብትሆኑ ጥንቅቅ አድርገን ሰርተን እናደርስላችኋለን። እኔ ቴዲ ነኝ የዚህ ፕሮግራም አዘጋጅና አቅራቢ። ሳምንት አዳዲስ ነገሮች ይዘንላችሁ እንመለሳለን። በያላችሁበት መልካም ሳምንት